አንተ ከእኔ ይልቅ ጻድቅ ነህ አለው ሳኦል ዳዊትን። ምክንያቱም ዳዊትን በተደጋጋሚ የግድያ ሙከራ ከሞከረበት በኋላ በመጨረሻም እግዚአብሔር ሳኦል ወገቡን ሊያስር በገባበት በዳዊት እጅ ስር ወደቀ። ልክ ዳዊት እጅ ስር ከወደቀ በኋላ ግን ዳዊት ሊገለው ፈቃደኛ አልነበረም። ሪዝኑ ምንድን ነው? እግዚአብሔር በቀባው ላይ እጄን አላነሳ፣ ወይም እግዚአብሔር በሾመው ላይ እጄን አላነሳ፣ ወይም እግዚአብሔር ስለ እኔ ይበቀልልኛል። እግዚአብሔር ይበቀለው እንጂ እኔ አልበቀለው፣ ምክንያቱም እግዚአብሔር ራሱ የሾመው ነውና የሚል ነገር ያነሳልና፣ ሳኦል መጨረሻ ላይ የገባው ነገር አንድ ነገር ነው፣ ወይም ለዳዊት ለቀጣዩ ንጉስ የገባው ነገር አንድ ነገር አንተ ከኔ ይልቅ ጻድቅ ነህ። እኔ ክፉ ላደረግኩብህ ነገር አንተ መልካም መልሰልኛል። እኔ ክፉ ላደረግኩብህ ለእያንዳንዱ ነገር አንተ መልካም ነበር ስታደርግ የነበረው። ጥሩነቱን በገለጠለት ወቅት በዛ ዋሻ ውስጥ ዳዊት የልብሱን ጫፍ ቆርጦ ሲያሳየው፣ አንተ ከኔ ይልቅ ጻድቅ ነህ የሚል ነገር ተናገረው ማለት ነው። አሁን አንተ ከኔ ይልቅ ጻድቅ ነህ ያለበትን መንፈስ እንድትካፈሉ ፈልጋለሁ። አዲስ ኪዳን ላይ ፍቅር ይላል በደልን አይቆጥርም ይላል። ሌላው ደግሞ ፍቅር የኃጢአትን ብዛት ይሸፍናልና ይላል። እናንተ ከባለእንጀራችሁ የተሻላችሁ እንደሆነ ራሳችሁን የምትቆጥሩ ከሆነ ያ የእግዚአብሔር ጥበብ አይደለም። የእግዚአብሔር ጥበብ ባለእንጀራ ከራስ ይልቅ እንዲሻል በተተና አይቁጠር በእግዚአብሔር መንግስት ውስጥ እግዚአብሔር ያስቀመጠው ትልቁ መርህ ወይም ዳዊትን እግዚአብሔር እንደ ልቤ ያለበት ትልቁ ፖይንት ወይም ከእግዚአብሔር የመንፈስ ፍሬዎች አንደኛው ፎርጊቭነስን ነው። የገዳዩን ህይወት እግዚአብሔር አሳልፎ ሰጥቶት ገዳዩን ያልገደለበት ሪዝን ምንድን ነው? የሚበልጥ መረዳት ስላለው በቀል እግዚአብሔር እንደሆነ አንደርስታንድ ስላደረገ በቀል የእግዚአብሔር እንደሆነ ኢንላይትንድ ስለሆነ ስለበራለት እንጂ እግዚአብሔር አሳልፎ ሰጥቶታል። መግደል ይችላል፣ መቅጣት ይችላል። ነገር ግን እግዚአብሔር በቀባው ላይ ነገር ተናገረ። ዛሬም በእያንዳንዱ ህይወታችሁ ላይ እንደ ንጉስ ወይም እንደ እግዚአብሔር ልጅ በምድር በምትመላለሱበት ጊዜ በጣም ብዙ ሰዎች ሊበድሏችሁ ይችላሉ። በህይወታችሁ ስትመላለሱ በጣም ብዙ በደል ልትሸከሙት የማትችሉት በደል ደርሶባችሁ ሊሆን ይችላል። የእግዚአብሔር ቃል በዚህ ውስጥ የምታልፉ ሰዎች ምላሻችሁ እግዚአብሔር እንደ ልቤ ያለውን አይነት ካራክተር እንዲሆን ይፈልጋል ምላሻችሁ መጽሐፍ እንደሚል ማቴዎስ ላይ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ፣ ለጠላት ቢራብ አውላው፣ ቢጠማ አጠጣው ነው የሚለው እግዚአብሔር ብለስ እንዲያረገው ከፈለግ ህይወትህን አገልግሎት፣ ላቭ ዩር ኢነሚ ዊዛውት ኤኒ ኤክስፔክቴሽን ሰውን ሁሉ መውደድ ውስጥ ትገባለ። ሰውን ሁሉ ምህረት ማድረግ ውስጥ ትገባለ። በቀል እግዚአብሔር እንደሆነ ሲገባ፣ እግዚአብሔር ስለ አንተ እንደሚዋጋ ሲገባ አንተ መበቀልህን ታቆማለ። እግዚአብሔር ስለ ሱ ሁልጊዜም እንደሚነሳ ያውቃል ዳዊት ምክንያቱም በምድረ በዳ ከድብ ከአንበሳ ሲያስመልጠው ያውቀዋል የሚያውቀውን አምላክ ነው እየተከተለ ያለው። ስለዚህ ሳኦልን ለመግደል አልተነሳሳም። ምክንያቱም እግዚአብሔር አምላኩ በቀል የእርሱ እንደሆነ አስተምሮታል። በቀል እግዚአብሔር እንደሆነ አንደርስታን እናደርቋል። ስለዚህ ዛሬ በየትኛውም የበቀል ስታተስ ውስጥ፣ የበቀል ማይንድ ውስጥ የምትመላለሱ ሰዎች ካላችሁ ዛሬ ለበደላችሁ ሰው ምህረትን በማድረግ ጀምሮ ዛሬ በጣም አሳዝኖኛል አስከፍቶኛል የምትሉትን ሰው ምህረት በማድረግ ጀምሮ አንተ ከእኔ ይልቅ ጻድቅ ነህ የሚባለው አንድ ሰው ገዳዩን ይቅር ማለት ሲችል፣ እግዚአብሔር እንደ ልቤ የሚለው ማንነት አንደኛው ማንነት ፎርጊቨር ነው፣ ይቅር ባይ። ይቅር የተባለ ሰው ደግሞ ምህረት ያደርጋል። እንዲሁ እናንተ ደግሞ ከእግዚአብሔር ምህረት እንደተቀበላችሁት መጠን ለሌሎች ምህረት ማድረግ እንድትችሉ እግዚአብሔር አዟል ወይም የእግዚአብሔር ቃል ይናገራል። ስለዚህ አንቺ ከጓደኛሽ አንቺ ከቤተሰብሽ አንተ ከቤተሰብ አንተ ከጓደኛ የተሻል ይልቅ ጻድቅ መሆኑ የምትወድቅ ሆነ። ላቭ ኤቭሪዋን ፎርጊቭ ኤቭሪዋን ሁሉንም ሁደድ ሰውን ሁሉ ይቅር በል። ሰውን ሁሉ ይቅር በል። ስለዚህ የእግዚአብሔር ቃል አንደኛ ሳሙኤል ሀያ አራት አስራ ሰባት ላይ እንደዚህ ካለ ያንን ቃል ምዕራፉን ገብታችሁ ስታነቡት በደንብ ታስተውሉታላችሁ። አንተ ከኔ ይልቅ ጻድቅ ነህ ያለበት ሪዝን ይሄላል። ስለዚህ ሁላችሁም እግዚአብሔር እንደ ልብ እንዲላችሁ ትፈልጋላችሁ ብዬ አምናለሁ። ሁላችሁም ማለት ሰው ሁሉ እግዚአብሔር የእግዚአብሔር ፌቨራይት መሆን ይፈልጋል። የእግዚአብሔር ፌቨራይት የእግዚአብሔር ውድ ሰው መሆን የምትፈልጉ ከሆነ ፎርጊቭ ኤቭሪዋን ሰውን ሁሉ ይቅር በሉ። የበደሏችሁን ይቅር በሉ። በደል ተሸክማችሁ አትዙሩ። in the name of Jesus Christ። እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ እግዚአብሔር አንተ ደስ የተሰኘህበት ንጉሥ ዳዊት እንኳን ጠላቱን በእጁ አሳልፈ ሰጠው ሊበቀለው ፍቃደኛ አይደለም። ምክንያቱም አንተ በቀል የኔ ነው ያልክ ብድራትን እኔ መልሳለሁ ያልክ የሕያዋን አምላክ አለህ ዛሬ በኢየሱስ ክርስቶስን በቀል ያንተ ነው የሕያዋን አምላክ አለህ ብለው ደግሞ አምነው ላንተ ሁሉንም ነገር አሳልፈው መስጠት እንዲችሉ፣ እግዚአብሔር ወ ኃይል እንድሰጣቸው በኢየሱስም አይናቸውን እንድትከፍተው አንተ እግዚአብሔር ተዋጊ መሆንህን ስለ እነሱ የምትዋጋ አንተ መሆንህን አውቀው ከሰዎች ጋር በሰላም መኖር እንዲችሉ፣ ሰዎችን ይቅር ማለት እንዲችሉ፣ በደልን አለመቁጠር እንዲችሉ፣ በኢየሱስም የመንፈስን ፍሬ አብዛላቸው። በኢየሱስም መንፈስ ቅዱስ በኃይል በህይወታቸው በሙላት ይገለጥ በጌታ በኢየሱስ አሜን አሜን አሜን። ጸጋና ሰላም ይብዛላችሁ። ይህንን መልእክት ለልዩ ሰዎች ሼር በማድረግ አብራችሁን አገልግ ኮሜንት ላይ ሁላችሁም፣ በክርስቶስ ሰውን አውቃለሁ፣ በክርስቶስ ሰውን እወዳለሁ፣ በክርስቶስ ሰውን አያለሁ፣ በክርስቶስ ሰውን አውቃለሁ፣ በክርስቶስ ሰውን እወዳለሁ፣ በክርስቶስ ሰውን አያለሁ። this is the life path of christianity። በኢየሱስ ስም ተባረኩ፣ ጸጋ ይብዛላችሁ።